አንቺ ትግራው አይደለሽ፣ አይደለሽ። እዚህ ሁለት እነዚህ ሁለት ወደ ኤርትራ እንዳትቀላቀሉ ተጋሩ እንዳትቀለቀሉ። እናንተ ላሊቦች ናችሁ፣ ሌባ፣ ወሩ በላ፣ ወሩ በላ፣ ሌባ። እዚህ ቁጭ ብለሽ አምስት አስር፣ እኔ አምስት አስር አለቀ። እኔ ልሽ፣ ባሌ ቁጭ አርጎልኝ በየወር አልኩሽን፣ ባንኬን ልጄ ብቻ ኮዴን ሰጥችን ብዬ መብላት ነው ይህን ተቀድሽ ኖ የመንግስት ተረጃ አይደለሁም። እኔ የባለ የባለቤቴ ተረጂ ነኝ። ብትኖር አም ደዊነ ገና ሲነኳችሁ ቋ የምትሉ ናችሁ እናንተማ። አንችን አንችን መሰለች ልጆች የአስራ ስንት ዓመት ልጅ በዚህ ሰዎች እኔ እንኳን አሁን ሁለት ዘጋው ሁለት ጊዜ እያየው እየመጣ ሁለት እኔ እንኳን ጠባቂዋ፣ ያ አለምን ይዘሽ ብትመጪ አንቺ እኔ እኔ እንኳንስ ብታቂኝ፣ አይደለም ምንም ነገር ማድረግ አትችይ። ማንነቴ የምደራደር መሰለሽ? እንደ ነች ጅጅ ከእኔ ጋር ስትጣላ ልጆቼ መካች በጠዋት ተነስተ አልሳካላት ሲላት፣ አሁን ደሞ መጣችና ድሮ የተናገረችውን ስለኔ ታወሪያለሽ? እኔ የትኛውን ነው ወንድ ለምኜ ነው? አንቺ ነሽ እንጂ አባታችንን አንቺ ካላመጣሽ ግን ብለው ሲጋራ ይዛ ጋንጃ ይዛ መጣችልኛል እኮ አንቺ ነሽ። ይህ ልጅሽ ጉድ የምታወሪ ከአንቺ የበለጣል አይደል እንዲ። ሳልፈልገውን ያስገባውት ቤት ያልሽ እኮ አንቺ ነሽ እንጂ ያ፣ ምክንያቱም ልጆቹን መቆጣጠር አቃተኝ ጋንጃ ይዛ ጠበቀችኝ ያልሽኝ አንቺ ነሽ፣ ሲጋራ እና ጋንጃ ይዛ ጠበቀችኛል፣ አንቺ እንጂ እኔ አይደለም። እኔ እኮ ክብር ያለው እኮ ክብር ነው የተናገርኩት። እንዴት ሳ ተደፈርኩ እኮ የታምባሽ ታውቂያለሽ፣ ተደፈርኩኝ። አየሽ ታዲያ ብድር በምድር ነው እንልሻ ሳይሆንሽ፣ ልጆችን በእጅ አድርጌ ተቆጣጠር። የእኔ ልጅ ጋንጃ አይደለም ይዛ የመጣችው እስከነምናምኑ እስከነምናምኑ እንደምንም ብላ ትምህርቷን እየተማረች መኪናዋን ይዛ በሯን ይዛ ታግላ እዚህ ላይ ያለች ሶስት ሆናን የመጣችሁ። ሶስት ሚሊየን ብር እንዳይመስልሽ፣ ሶስት ቢሊዮን ብርና ሶስት ልጆቿን ይዛል ነው የመጣችሁ። ትምህርቷንም እየተማረች ዛሬ አታያት ሜት እንዳለች ኢንቨስትመንት ልታደረገ እየተነጋገረች ነው። ደግሞ ስለ መኪና መንዳትሽ እኔማ በላያቸው ላይ ስጋልም ነው መንጃ ፈቃዴን ያስረከብኩት። ጋልቤ፣ እንደ ሀገር የፈረስ ጋልቤ ከፈለግኩኝ እኔ ነገ ማውጣት እችላለሁ። ቁጭ ብዬ መፈተን ስላልፈለግኩኝ እልህ ስለያዘኝ እንደ አዲስ አላወጣም ብዬ እንጂ እንደ አዲስ ላለማውጣት ከፈለግኩኝ የለሽ 13 ሺህ ብር አድርጌ ቅጣቴን ከፍዬ መንጃ ፈቃዴን ማውጣት እችላለሁ። አልከፍሉ ብዬ የሚያስቸግር ካልሆነ ደግሞ እንደ አዲስ ሌላ ሀገር ልጆች፣ ሌላ ሀገር ብሄድ ማውጣት እችላለሁ እንደ አዲስ። ከዚህ ውጭ ማለት አግና ብቻ አይደለም ቦይፍሬንድ ይዤ እኔ እዚህ ጋር አልመጣም። ጌን ካለ ብር ከአንቺ እኮ ብር የምትሰሪ ከሆነ ህይወትሽን የምትለውጭ ከሆነ ኦኬ አክሴፕት አድርግሻለሁ። ሰላሳ አምስትም ሰላሳ አንድም ሰላሳ አራትም ሰላሳ ሁለትም ሀገሬ ነው፣ ሰፈሬ ነው፣ የምኮራበት ነው። እንዳ ነበረች፣ እንደዚህ ነበረች፣ እንደዚህ ነበረች። የእናንተን ታሪክ ነው ወደ እኔ የምታመጡት። እኔ እናቴ ጨለማ፣ ራሱ ጨለማ ጨለማ ያየሁትኝ እዚህ ሀገር መጥቼ ነው ጨለማ እኔ ቤት የጨለሙ የገባሁበትን ጊዜ እኔ አላቅም። የተከበርኩኝ ጨዋ የጨዋ ልጅ እንዲህ እናቴ አይደለም ጨለማ። ቀና ብዬ ካየው እንዲህ ነው የምትረግጠኝ። የራስሽን ወሬ ነው አዳሚያ ምን አንዳንድ ጊዜ እንደ ቀልድ አይዋለሁ ግን መሆናችሁ እኔ እኮ ነገርኳችሁ። ሴት እኮ የምታስታውቁት ባል ኖሮሽ ቁጭ ብለሻል፣ በዚህ ሰዓት ቁጭ ብለሻል። እኔ እናቴ ያስተማረችኝ አያት ያስተማረችኝ ቤተሰብ ኖሮ ቁጭ ብሎ ወሬ አላወራም። ወሬ ከማረኝ መኝታ ቤት ገብቼ ነው የማወራው። አላውራም እስኪ እኔ ባል ይኖረኝና አላሳየሽ። በትንሽ ጊዜም እኮ አሳየቻቸዋለሁ ባል እንዴት እንደሚያዝ ምን አይነት እንደሆነ እኮ አሳየቻቸዋለሁ። በዛች በሶስት ወር ውስጥ ምን እንደሆነ አሳየቻቸዋለሁ። ስንገባ እንኳን አብረን የምንገባው ዩቱባችንን ለመሸቀል ነው። ከዛ በኋላ አልገባም?

የት እንደሚኖር ታውቁ ነበር? እንኳን እኛ ቤት ሊገባ እኔ ቤት፣ የእኔ ባል እኔ ቤት የሚመጣው ለክሪስማስ ብቻ ነው። ኦንሊ ክሪስማስ። የት እንደሚኖር የእኔ ባል ታውቁ ነበር? እንደ ወርልድ ክሪስመስ ይመጣል ያ ይሄዳል። አለ በዓመት አንዴ ነው እኛን ማየት የሚፈቅድለት፣ በዓመት አንዴ እኔ ራሴ ያላየው የእኔ ሶፋ ላይ ነው የእኔ ባል ግን ነው በተቀመጠልኝ ምን ነው በተቀመጠልኝ። ኦን ደ ወርልድ ነበር የሚቀመጥ ባል፣ እኛ ካልሔድን በስተቀምጣት አይፈቀድለትም። ስለ ባል ብታውቂ ኖሮ አታወሪም ነበረ። የሚሊቴሪ ሎጂስቲክ አለቃ ነው ይኔባል እንኳን እሱ እኔ ራሴ ከኤርፖርት ስወጣ ነገርኩሽ፣ ከኤርፖርት ስወጣ እኔ ራሴ የእሱን ስም አሊዝም ፓስፖርቴ ላይ ብዬ ያስቀረትኝ መፈተሽ ስለማልፈልግ ነው። ሁሌ ወረቀት ማስወጣት ስለማልፈልግ እና ለራሴን ጥንቃቄ ስል ነው። ስለ እኔ ባል ሳታውቁ አታወሩ። እኔ ማን ሚስት እንደነበርኩ ብታውቁ ኖሮ ቂጤ። ጀዋር መሀመድ እንዲህ ብሎ ነው ሰላም ያለው ስለሱ ሲሰማ። ይኸውልሽ እዚህ ዓለም ላይ እዚህ ምድር ላይ አሁን ዷዷ የሚለውን ነገር ሎጅስቲክ የሚያደርገው የኔ ባል ነበረ። እንኳን እኔ ቤት መጥቶ ሶፋ ላይ ሊቀመጥ እንኳን ሊያድር እንኳንስ ሊውል አይደለም፣ ጊዜም አልነበረም። ጊዜም አልነበረም። ዛሬ እሱ በህይወት ቢኖር ኖሮ እኔ ከአብይ አጠገብ ነበር የምቀመጠው። መሳሪያ አስገባለት ነበረም ለአብይ ይህ ዛሬ አለም እንትን የሚለውን መሳሪያ በሙሉ የኔ ባልነበረም የሚገዛው የሚያሸጠው የሚመርጠው ምን የሚለው እንትን የሚለው ዩጋዴ ቤት ሞተሽ፣ የተገኘሽ አንቺንሽ የኔ ባል አይደለም። ደግሞ ደግሞ ይህን ከየት ነው ያመጣችሁት? ሞቶ ተገኘ የምትሉት ከየት ያመጣሽ? ሞቶ ሞቶ የሚገኘው የኔባል ነጭ ነው። ኦፍኮርስ የአስራ ሁለት ዓመት በላይ ነጭ ነው። በህይወት እያለ እንኳን አልናገርም። ምክንያቱም ለራሴ ሴፍት ስል ማለት ነው። ጉግል ላይ ብትሄጂ ስሙን የሚያቅ ያቀዋል፣ የሚያቅ ያቀዋል። ስለኔ ይባል ዛሬ ድሮን ለአብ እያስገባለት ነበር። እሱ ቢኖር ኖሮ እግዚአብሔር ምስክር የለምልሽ፣ ቀጥታ ነበረ። ይሄ የምትገዡ መሳሪያ በሙሉ የማስገባው ማን እንደሆነ ባወቅሽ። ስለኔ ይባል ሰከንድ እንኳን አይፈቀድለትም። ቤተሰብ ጋር እንኳን ሞልቶ ነው የሚመጣው። ስንት ቤተሰብ ነው ያለው? የማልፈልግም። ወሬ አታስወርም ማንሻንቺ የጀግና ሚስት የጀግና ሚስት ነኝ የጀግና ሚስት ነኝ ማን ደ ጌጠቅ የጀግና ሚስት ነኝ። ባል ባለትዳር መሆኔን እንኳን ማነው እንኳን አያውቅም ማን እኔና እኔ ብቻ ነው የምናውቀው። እኔ ባለትዳር መሆኔ እኔና እኔ ነው የምናውቀው፣ ማንም አያውቅም። እኔ ራሴ ባሌን በስነስርዓቱ አይቸው መቼ፣ ጠግቤው፣ መቼ አይቸው እኔ ራሴ በዓመት አንዴ፣ በዓመት አንዴ እኮ ነው በዓመት አንዴ ባላለሽ። አሁን ነበረኝ አሁን ግን አርፏል። ለምን አንድ ክፍል እኔ አንድ ክፍል ቤት አልኖርም እየኖርኩም አይደለም አንድ ክፍል ቤት እኔ የፈለገ ነገር ቢያወሩ እኮ ነገርኳቸው የፈለገ ነገር ቢያኖሩ ፊቱ ያስታውቃል እኮ ማን ከማን ጋር እንደነበረ ማን ከማን ጋር እንደነበረ ምን ምን እንደነበረ ሁለ ነገር እኮ ያስታውቃል የማን ሚስት እንደነበርኩ እኮ ሁለ ነገር ያስታውቃል አለም ላይ እንድሚዘወር ባልነበር የነበረ ኦኬ። ለዚህም ነው ዛሬ ውሽ እንዲቆጭ ብዬ ያከሌሚስት ተብዬ ያ ባንኪ ጣጣጣጣ አድርጌ የምኖረው። ይሄ ነገር ባገባ ኖሮ ድህነት በላይ ላይ እንዲህ እያለ እንደዚህ እንደዚህ እንደዚህ እያለ መጨረሻ የማያምር ዛሬ ልጆችን መጠበቅም አልችልም ነበር። በዚህ እድሜ ራሴን መቻል ነበረብኝ። ወይ ታክስ ከፍዬ ቤቴን ከፍዬ መኖር ነበረብኝ ያ ኢንሹራንስ ከፍዬ በራሴ ታፈጣ በዚህ ሰዓት ይሄኔ በጠረቅ ያለብኝ እኔ ያለብኝ። ታዲያ ከባግራው እንዲ ማን እንዳለ እኮ እንዲህ ታውቂያለሽ፣ የማን ሚስት እንደነበርኩኝ የማን ሚስት እንደነበርኩኝ ምን እንደነበርኩኝ። አንድ ቀን መልኩን እንኳን አይታችሁ ታጠቁ አንድ፣ ምክንያቱም አይፈቀድም፣ ፎቶ እንኳን አይፈቀድም። ሰርጋችን እንኳን ምን ላይ እንደነበረ ማን ላይ እንደነበረ አለሚን አይቻለሁ። አለሚን የዚህ ሀብታ